አሰላሙ አሌይኩም ራህመቱላሂ ወበረካቱ። ድና ናችሁ የተወደዳችሁ አህቴ? እንደምን ቤተሰቦች እንዴት ናቸው? ደህና ናቸው። አልሐምዱሊላሂ ሰላም ነው፣ ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛ፣ ይዝዝት ይበል ማለት ነው። ዛሬ በኩሽና ነው የተገኘሁት። ይሻላል። እናንተም በያላችሁበት ሰላማችሁ ይብዛ ይበዛዛ። እንዴት ነው የዙል ሒጃ ጾም? እንዴት አደረጋችሁ? ያው ነገ የመጨረሻ ቀን ነው። ከሚስ ይሻላል። የጦምነውን ላይ ይቀበለ እኔ የሞቱትንም መላይ ይዘንላቸው። ሀጃጆቹን መላ ይቀበላቸው። ይመላለሱበት ምንጊዜም ኢድ ይመላለስብን በእኛም ላይ በቤተሰብ ላይ በእውነት መሀመድ ላይ ማለት ነው። ኢንሻላህ እኛንም የሰው ቤት በቃ ብሎ በሀገራችን ላይ አላህ ሰጥቶን ለአጅለው ምራ የምንመላለሳ ላይ አድርገን ኢንሻላህ ቤዝ ታለ አድርጉላችሁ ማለት ነው። በዱዓ አንረሳሳ ዱዓ አድርጉ። የነገይቱ ቀን በተለይ ልዩ ናት ለኛ። ዱዓ እያረጋችሁ እንተዋወስ ማለት ነው። የሞቱ ቤተሰቦቻችንንም አላህ ይዘንላቸው፣ ረብ ለዓለሚን። እኛንም አላህ በቃ ተውሂድን አውቀን አሚን፣ አላሁማ አሚን በሉ ማለት ነው። ግልገለኝ እራት ሾርማ መጣለን ለአርቢያ በሉ ማለት ነው። እራት መጣ። እና ያው አንዳንድ ጊዜ በእናት ቤትም ሆነ በሌላም ቦታ የምንሰራው ስራ ትንሽ ይበዛል። አሁን ኤር ላይ ምናምን ምናምን ተፍ ተፍ ተፍ ታፍ የራሱ ይው አባብጧል፣ ፊት የራሱ ማለት ነው። እንቅልፍ አልተኛ ምናምን ምናምን እንቅልፍ አይተኛ እንቅልፍ ራሱ አሁን ተዛብቶብኛል ማለት ነው። እንደምታወት ብጉር መጫወች አድርጎኛለሁ። የብጉር መድኃኒት ካላችሁም ተባበሩኝ ማለት ነው። ዝጋኔ በደንብ እንትን ስለምለው ነው ዝጋ ደማብኝ እና የብጉር መድኃኒት ካላችሁም ተባበሩኝ። እና ደግሞ ጥርሴን ከኢድ በኋላ ነው አመል እየምደረገው ዶ አድርጉ፣ ሰላም እንዲወጣ ማለት ነው። እና ጥሩ ጥርስ እንዲበቅል ዶ አድርጉ ማለት ነው። ኢንሻላህ ብዝሚላ ታለ እና ዛሬ ያው አላብዛባችሁ፣ ድዋን ድርጉልኝ ድዋ እንደራረግ ሁላችሁም ጥሞት የሚጠቀሙት ባሮች አለ ያድርገን። እኛንም አላህ ይወፍቀን ለሐጅ ለዑምራ ኢንሻአላህ ረብል አለሚን። እኛም ብቻ ሳይሆን ከነው ቤተሰቦቻችን ሐጅን ይወፍቀን እላለሁ ኢንሻአላህ። እንኳንም ለተከበረው ለአረፋ በዓል እንኳን በሰላም አደረሳችሁ ብያለሁ። ገብል ምናልባት የስራው ሁኔታ ላልላችሁ እችላለሁ፣ ከመጣሁም ኢንሻአላህ ማለት ነው። ዛሬ ሰዎች እንግዲህ እንግዳ ነው። የእናት ቤት ነው እምሰራበት ቤት፣ በጣም እንግዳ በጣም ይበዛል። ልጆቿ በተለይ በያሉበት ሁሉም ይወጣሉ እና ምንጊዜ ምን ኬክ ምናምን ምናምን ምናምን እሰራራለሁ ይ ማለት ነው ሲመጡ ዛሬ ደግሞ ሀያት ያንን የምንወደውን ኬክሽን መስራት አለብሽ ስሪልን ብለው ያው ለመዘጋጀት ነው ማለት ነው ወደ እዚያ እንትን እያሉ ነው እና የስሪ ብለውኝ አሁን ልሰራ ነው ማለት ነው። እስኪ ከሚደብረኝ ትንሽ ለሚሄደዋል ሰራን ብዬ ነው ያን ያክል እውቀቱ የለኝም፣ ግን ከእውቀቴ ተውቀቴ ከተማርኩትና ቀምሰው ሰርቼ ከጣማቸው ኬክ አንዱ ነው ዛሬ የምሰራው። ይሻላል። አቀራረጽ ላይ መቸኝ ይችላል። እንግዲህ ጓደኛ አለችኝ፣ እንደምተዋት ያው ኦሮሞ እንትን እያለች ነው፣ ስልክ እያወራች ነው እንጂ መቀረት ይችላል። የሚስኪን ነፈር እሷ ያው ስልክ ዛሬ ተቀረጠችኝም ኢንሻአላ ታልቀረጠችኝም ደግሞ እኔ እንደ ነገሩ ቀርጥላችኋለሁኝ። ትወዱታላችሁ። አሰራሬን ከወደዳችሁ በየቤታችሁ ደግሞ ሞክሩት። ሞክሩት ማለት ነው፣ እየሞከራችሁ ብሉ። እኔ ኬክ እወዳለሁ፣ ጣፋጭ ነገር እወዳለሁ። በፊቶ ኳል ወድም ነበር፣ አሁን ላይ ግን በጣም እየወደድኩ መጣሁኝ። ኬክ እወዳለሁ። አሁን እንግዲህ ኬክ በቤት ነገሩ ቀላል ነው። ያን ያክል ተውጭ የሚመጣ አይደለም። በቤት በንሰራው በጣም ሀሪፍ ነው። እና እናንተም አላህ ሰላማችሁ ብዝት ብዝት ይበልልኝ። የዛሬው እንግዲህ ስራዬ ወደ ኬኩ ስራ ስራ እና ወደ ተመልካቾች ጋር እንቁላልና ዘባዲ ጨምረ ያለው ውስጥ እንቁላል እና አንድ ዘባዲ ማለት ነው። ይህም በጣም በእጃችን ነው የምንሰራ በከረባ ከምናደርገው ይልቅ ያው እንቁላሉ በደንብ እንትን እንዳይልብን እንቁላሉን በደንብ ባርገን እንመታዋለን። ዘይት እንጨምርበታለን። ዘባዲ ባደረግንበት እቃ አንድ በዚህ ሙሉ ዘይት እናደርጋለን ማለት ነው። የኔዎቹ ያው ዘይት ያን ያክል ስለማይወዱ ዘይትና ሱካር ያን ያህል ስለማይወዱ ግማሽ ነው ያደረግኩት። ይሄ እንደዚህ ካደረግኩ በኋላ አሁንም በደንብ እመታዋለሁኝ ማለት ነው። በደንብ እስኪዋሃድ ድረስ በደንብ እመታዋለሁኝ። አሁንም እንደዚህ ይሄን በደንብ እመትቼዋለሁኝ። አሁን ሱካሩን ሱካርም ግማሽ ነው ያደረግኩት ። ሱካር ብዙም አይፈልጉም። ይሄን በደንብ እመታዋለሁ። አሁንም ሱካሩን ማለት በደንብ እስኪዋሃድ ድረስ እመታዋለሁኝ ነው። ካሜራ እንደዚህ ነው ማለት ነው። አሁን እንደምላችሁ እንደዚህ በደንብ ትመታላችሁ። በእጅ ነው በጣም እንትን የሚለው በትንትን የተፈጨው። በእርግጥ እንቁላሉን በደም ይበላዋለት ግን በእጅ በጣም መልካም ነው። እንደምታዩት አሁን ለሁለት ደቂቃ እንድዛ እየመታሁት ነው በመጀመሪያ ላይ ዘይት እና እንቁላል ዘባዱ እንደ ዘባዱ ቃ ሱካር እና ዘይት ነው ያለው። ሙሉ ሙሉ አልሆነ እንደ ፍላጎታችሁ ነው ማድረግ የሚችሉ። ሱካሩን እና ዘይዱን ያውዝ ሱካር እና ዘይት ያን ያ ላይ ጠቀሙ። ለዛ ነው እኔ አሳልስኩት። ከዛ በመቀጠል ደግሞ ፈኒላ እና ኩኪን ፓውደር እዚጋ አለኝ። ፓውደር ይውዛሃለኝ አንድ መላቅ አረግበት አለው። እዚህ ጋር ፈኒላ አለኝ። ይሄንን ምጨምረው አለኝ። እንቁላሉን ትንሽ ታውን እንድንባይለው እዚህ ደግሞ ትንሽዬ ጨው እጨምርበታለሁ ማለት ነው። ትንሽ ያን ያክል አይበዛም፣ እንጨምርበታለሁ። እዚህ ጋ ዶቄቱን ነፍቻለሁ። ነፍቻለሁ፣ ወስን አንድ ብርጭቆ አደርግበታለሁ። አንድ ብርጭቆ እዚህ እንደምታዩት ዶቄቱን ልጨምር ነው። ዶቄቱን ጨምሬያለሁ አንድ ብርጭቆ ዶቄት ካነሰም እንጨምርበታለን። ደግሞ አንድ ማካ ቤኪንግ ፓውደር እንጨምርበታለን። ይሄው እንደምታውት ይሄ አንድ ማንኪያ ቤኪንግ ፓውደር፣ ታኒላ አንዲ በሻይ ማንኪያ አንድ ጨምሬበታለሁኝ። ይሄንን ቀስ ብለን ነው የምናዋህደው ማለት ነው። ያን ያክል በደንብ እንደ እንቁላሉ አንመታው። ትንሽ ገልበጥ ገልበጥ ብቻ ነው የምናደርገው። ከሌላው ጋር እንዲቀላቀል እንደዚህ ካደረግን በኋላ ቀስ ብለን ማለት ነው ቀስ ብለን ሳንቻኮል ዳርግ እናመስለዋለን። ይህ እንግዲህ በደንብ ተዋህዷል ማለት ነው። ትንሽ ወፈር ስላለ ውሃ ትንሽ ጣል አድርግበት አለኝ። ይህ እንግዲህ ውዶች እንደዚህ አርጌ አቀላቅየዋለሁ ማለት ነው። ያው ብዙም አልቆየውበትም፣ ግን ያው በቀስታ ነው ኮሚኒቲ የምንለው የምናቀላቅለው ከሌላው ጋር ያን ያክል በደንብ ተመታ ነው። በዛው ለሽ ብሎ ነው የሚቀረው ማለት ነው። እንደዚህ ካደረግኩኝ በኋላ ፍሩኔን አቀጣጥላለሁ ማለት ነው። ለኩሳለኝ፣ እንደምታወት እንደዛ አርጌ ያለኝ ሁ ፍሩኔን ለወለቅ እንግዲህ ው ፍሩኔን ወለቅኩኝ። እንደዛ አርጌ ከወለቅኩኝ በኋላ ለሶስት ደቂቃ እንደዛ ስቲሞ ድረስ ስትዋለኝ ወደ ተመልካቾቼ እንግዲህ ያው ወደ ብስለቱ ሊሄድ ነው አሁን። እንደዚህ አድርጌ እዚህ እንደምታወት እንደምታውት ተስር ዘይት አድርጌ ቀብቼው ከዛ ደግሞ ትንሽ ዱቄት ከላይ አድርጌበታለሁ ማለት ነው። እና ወደ ተመልካቾቼ እዚህ እንግዲህ አዘገጃቸውት። አሁን ደግሞ ሁሉን የሰለጋ ያለ እንደምታውት ይሄ ሁሉ ግሉ አለ እጨምረዋለሁኝ። የእኔ በጣም ኦፍ ስላደረግኩት ፓወሩ ስለተጨመረበት በጣም በኋላ አምስት ደቂቃ አስር ደቂቃ ነው ሙቶ ማለት ነው። ይሄው እንደምታውት እንግዲህ ደራርሷል ማለት ነው። ከታች ነው የወለቁበት አሁን ደግሞ እንግዲህ ከላይ ወልቅበታለው ማለት ነው። እንደምታውት ይሄ ቆንጆ እየሆነዋል ደሞ እንግዲህ ወጥቶ አብረን እንበላለን ማለት ነው። ያው አን አይከፈትም፣ እስኪደርስ ድረስ አንከፍተውም እንዳይበላሽብን። አሁን በዚህ ሁኔታ ላይ ነው ያለ። ይሄ ውዶቼ ይሄ በዚህ መልኩ ወጥቷል እንደምታውት ከእሙ በላይ ስለሆነ ነው የፈነደቁ። ከእሙ በላይ ሆኖ ማለት ነው መቋቋም አቅቱት። ውይ ይሄው እንደምታዩት እንግዲህ ፏ ብልጭ ብሏል ማለት ነው። ይሄ ዶቄቱ ነው ከዘይቱ ጋር ሲቀላቀል ይኸው እንደዛ አይነት ኬክ ሆኗዋለ ማለት ነው። እኔው ኬክ የሆንኩልሽ ኬክ ሰርች ዛሬ ነው ያበደ ኬክ ሆኖ አለ እና አስተያየታችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየታችሁን አስቀምጡልኝ። አሁን እስኪ ሻይ ምናምን ነገር አፈላልቼ ያቀራረብላችኋለሁኝ። ስለተከታተላችሁ ይከልብ አመሰግናለሁኝ።